ዛሬ ወይዘሪት ካላባያን የወጣቸው መኪና አለብስም አዩ አለብስ ማለች። ስፖርት እንደምትሄድ ዋና እንደምትሄድ አውቃለች። እሁት ይሄንን ደስታ እሁት እሁት ይሄንን በራሴ የመተማመን የምትተማመን በዚህ አጋጣሚ በዚህ አጋጣሚ ዛሬ ሀቢባ ስታለቅስ አይቻታለሁኝ። ልጇን ሰድበውባት ማለት ነው በምንም በምንም ታምር ልጆችን የሚሳደብ አይደለም። እናቶችን የሚሳደብ ሴትን የሚሳደብ ስድብን አልደግፍም አልደግፍም፣ ግን ደግሞ በልጅ ሲሆን ህመሙ በጣም ከባድ ነውና እኔ የማንም ቤት ይግባ አልልም፣ የማንም ቤት አይግባ። ባለፈውን የሀቢባ ቤት ገብቼ ልጄን እች በሽተኛ ልጅሽን አይኗ ይጥፋ የልጅሽ አይኗ ይጥፋ እያሉ ነበር እሷ ቤት ሲሰርጉኝ የነበረውና ኮሜንት ዝጊ እንድቀመጥ ከፈለግሽ ስላት አለምን መቆጣጠር አንችልም ታያቸው ነበር ያለች ግን ህመሜን በሰአቱ ህመሜን አልተረዳችኝም ነበር እና ወላሂ ይሄ በልጇ የተናገሩት ነገር በጣም ነው እኔን ራሱ ያሳመመኝ ለምን ከእሷ በፊት እኔ ታምም ያለሁ ከሷ በፊት እኔን ጎርተውኝ ስለነበር እና ልጆቻችን አላህ መርጦ ነው የሰጠን ፈተናችንን ተቀብለናል እናንተ አታሳቅቁንም። እህን ጊዜ እናንተ አልወለዳችሁም፣ የልጅን ልክ አታቁም፣ ወይም ደግሞ እናሸማቃቸው ብላችሁ ሊሆን ይችላል። እኛ በልጆቻችን ደግሞ በፍጹም አንሸማቀቅም። ፊታችን ይጨማደድ፣ አይናችን ይጠናገር፣ የሆነው ቢሆን እኛ በልጆቻችን በጣም ራሳችንን አበርትተን አጠንክረን የራሳችንን ህይወትተን የልጆቻችንን ህይወት የምንኖር ስለሆነ ማንም እንድናገረንም አንፈልግም። በማልቀሷ በጣም ከፍቶኛል። እናቶች ግን ፊት እንዳሰጡ እንዳይከፋችሁ ጠንክሩ። እኛ አላህ ሱብሐነሁ ወተዓላ ይሄን ነገር ሊያጠነክረን እሁት እስኪ ይሄን ደስታ እሁት እስኪ ይሄን ደስታ እሁት እስኪ ይሄን በራስ መተማመን ከየት አመጣችሁ? ልጄ ካላህ በታች ይሄንን የሰጣት የኔ ጠንካራነት ነው፣ እኔ የምሰጣት ፍቅር ነው። ይሄንን እናንተ ልትነሱን አትችሉም። Excuse me. ሌላው በተደጋጋሚ አሁን ስላለንበት ሁኔታ የምትጠይቁ እህቶች ማለት ነው። የመጀመሪያው ጥያቄ ምንድን ነው የሚሆነው? በኩንትራት የመጣ ልጆች ጠፍተን ይጋማ ይሰራልን አይሰራልን፣ የምናውቀው ነገር የለም የፓስፖርት ቁጥሩ ግን አለን እንዴት እናድርግ ብላችሁ ለምትሉ እህቶች ማችሆን አበሳቶ የሚላሉ የሚላሉ ያው ቢዝነስ አድርገውታል። ከፍላችሁ ፕሬንት ታስባላችሁ። ፕሬንትስቡ ይቃማ መሰራት እና አለመሰራቱ ታያላችሁ፣ ታውቃላችሁ ማለት ማለት ነው። ኦኬ፣ ፕሬንት ሲሳብ ያው ታለች ብለው ወይም ደግሞ የተለያየ ይሆን ይችላል። መሰረት ተነስቶ ከሆነ የጋማውን ማሰራት ትችላላችሁ። እንዴት ማወቅ ለምንችለው ለምትሉ ቁጭ ብላችሁ ዝጋ ሳይሆን ወሬድ ይጠብታችኋል። ከሀበሻ ጋር እየተገናኛችሁ ነው። ሶሻል ሚዲያ ላይ ያላችሁ በኢትዮን በቲክቶክን ቁጥር እየጠየቃችሁ ብር እየከፈላችሁ ፕሬንት ማሳብ ነው። ከ መቶ ሪያል በላይ እንዳትከፍሉ። በዝም መልኩ ፕሬንት የሚባለውን ነገር ከስድ አረቢያ ሚግሬሽን ስባችሁ ማወቅ ትችላላችሁ ማለት ነው። ሌላው በባህር የመጣ ልጆች በዚያራ የመጣ ልጆች ፓስፖርት አለን አዲስ ፓስፖርት አውጥተናል ብላችሁ ለምትጠይቁ እህቶች ደግሞ እባካችሁ፣ ሀባይቢ ተረጋጉ። ህጉ የሚለው ከአሁን በፊት ይቃማ አውጥተው በተለያየ ምክንያት ይቃማቸው የተበላሽባቸውና ክስ ያለባቸው ነው የሚሉ። ገብታችኋል? ክስ ያለባቸው ስለሚል እናንተን አይመለከትም ማለት ነው። አላህ Subhanahu Wa Ta'ala ደግሞ የእናንተን ይዜና፣ ወቅቱ ቅርብ፣ የኔ ሰመካ ጠብቁ፣ የኔ ሰመካ ሁሉ እንዳትጠቁ። ከአሁን በፊት ምንም አይነት የቃማ እዛ ሀገር የወጣበት ማስረጃ ከሌላችሁ ማውጣት አትችሉም። የእኛ ሰው ደግሞ ብዙ ለመግላት ሲሉ ለመጠቀም እሞክርልሻለሁ እናስራልሻለሁ ብለው እንዳያታሏችሁና እንዳይበሏችሁ ጥንቃቄ አድርጉ ማለት ነው። ከኮየት ነው የመጣሁት፣ በባህሬን ነው የመጣሁት፣ ሴትዮ ወረቀት አሰርታልኛለች ወረቀት ስላሰራችልኝ ነው የመጣሁት ብላቸው የምትሉ ደግሞ ኮየቷን በኮየት ነው ያወጣችልሽ፣ የባህሬዋን በባህሬ ነው፣ የዱባይዋን በዱባይ ነው። እንደዚህ ነው ዋና የሚዋኘው። ገዛሽ የገባሹ በወይ በኡምራ ነው ወይም በዚያራ ወረቀት ነው። ለራስ ራስ ሲመጣ ይዛሽ መጣችሁ። አንቺ በዚህ ጠፋሽ እንጂ ኢየሱስ በአረቢያ ይቃማ አላሰራችሁ። እሺ፣ ስለዚህ ዱኩል ያሻንቺ ሊሆን የሚችለው ወይ ዘያራ ነው ወጥሻት፣ ወይም ደግሞ ፓኬሽን ነው ማለት ነው። ስለዚህ ገንዘቦቻችሁን እንዳትበሉ። ሌላው እህቶቻችን ይቃማ ያይነበራችሁ ስላለፈው ከፊሎቻችሁ አታውሩ። በዚህ አመት ነው የመጣ ነው ይሄን ያክል ሆነ ተጠፋን፣ እንደ ሀርጎኑ እንደ ሀርገውን ነው ስላለፈው የህይወት ታሪካችሁ አታውቅም። አሁን እንዴት ብለን ነው ከፊል ፈልገን እምናሰራው ነው? በቃ ወሬውን አታንዛዙት፣ ሰው ይሰለቻል፣ ይደክማል። እኔ ዩቱብ ላይ የምናገረውን በየደቂቃው መናገር ስለማልች ነው፣ ዩቱብ ገብታችሁ አዳምጡ ምላት እኔ ትክክለኛ ነገር ነው የምናገረው። ኢንሻላ ትክክለኛ የምናገራለ ያድርግ

ስምንት መቶ አንድ ሺ አድርሰውታል። ቁጥርሽን የሚያመጡ ሰዎች አሉ። እነሱ ፈልጊና ከእነሱ ጋር ተገናኝተሽ ፓስፖርት ቁጥርሽን የዛሬ አስር አመት የሚሆን የዛሬ አስራ ስድስትም ዓመት የሚሆን ፈልፍለው ያመጡብሻል። አንቺ ግን ማድረግ ያለብሽ ምንድን ነው? ሙሉ ስምሽ እስካያትሽ እንዳትርሽው። ኦኬ፣ ብዙ የማይረሱ ነገሮች አሉ። ሙሉ ስምሽን እስካያትሽ፣ ቀበሌሽን፣ ወረዳሽን ፓስፖርቱን ያወጣሽበት ዓመተ ምሕረቱ መቼ እንደሆነ፣ የወጣበት ሀገር የት ነው መቼ? የወጣበት ሀገር አዲስ አበባ ነው። እሱን በሙሉ በደንብ አድርገሽ እንደዚህ ነው ዋና የሚዋኝ መጻፍ አለብሽ ማለት ነው። እሱን በደንብ አድርጋችሁ ጽፋችሁ ትሰጧቸዋላችሁ። እነዛ ሰዎች አምስት ቀን የሚፍች አስር ቀን የሚፍች ዛህማ ስለሆነ፣ ከዛ ፎቶሽን ትልኪላችኋለሽ። ፎቶቹን ትልኩላችኋላችሁ። እነሱ ፈልገው አውጥተው መጀመሪያ ፓስፖርት ያወጣሽበትን ፎቶ ይልኩልሻል። ያንን ፎቶ ሲልኩልሽ አንቺ ነሽ ወይ ብለው ሲሉሽ አንቺ ከሆንሽ አሁን የኔ ታያቸዋለሽ የዛ ጊዜና ብር አስገብልሻል። ብርሽን ታስገቢያለሽ ማለት ነው። ቁጥር ይልኩልሻል። ያንን ቁጥር ካገኘሽ በኋላ መልሰሽ ምን ታደርጊያለሽ ማለት ነው። እንደገና ደግሞ ከዚህ ሀገር ጀዋዛት ፕሪንት ይሳባል ማለት ነው። ያ ፕሪንት ከተሳባ በኋላ ምን ታደርጊያለሽ? ወስደሽ ለከፊል ለሚሆነሽ ሰው ትሰጫለሽ። ስለዚህ አሰራሩ አሁን ገብቷችኋል። መጀመሪያ ፓስፖርታችሁ ይጋማችሁ፣ የሌላችሁ ሰዎች ከአዲስ አበባ የሚሳበውን ቁጥር ትስባላችሁ። ከዛ ከሳባችሁ በኋላ ከዚህ ከጀዋዛት ትስባላችሁ። ያን ካደረጋችሁ በኋላ ለከፊሉ ነው የምሰጡት። ከፊል ደግሞ ሙሳለድ የሚባለው ጋር ገብቶ የፕሮሰሱን ይጨርስላችኋል ማለት ነው። ይሄ ነገር ነው ካልገባችሁ፣ ይሄ ያልኩት ነገር ነው ካልገባችሁ፣ መታችሁ እኔን ልቤን ውልቅና ድርቅ የምታደርጉ ይሄን ፈቅድላቸኋል። ዩቱብ ላይ ለቅቄላችሁ፣ ዩቱብ ላይ ለቅቄላችሁ ሳታው ሳታዳምጡ እየደወላችሁ ሁኔታው እንጂ ተው። የሚፈዛዘን ዋትሳፕ ይጩኋል፣ ቀጥታ መስመሩ ይጩኋል። እኔ መስመሬን የለቀኩት ለራሴ ስራ ነው፣ ልብስ ለመሸጥ ነው። እኔ ደላል አይደለሁም፣ ስለ ጊዜ አላቅም። እኔ ዜና ስለምከታተል ብቻ ነው። ስለዚህ ይሄን ቪዲዮ በደንብ ባድርጋችሁ አዳምጡ። አንድ ጊዜ ሁለት ጊዜ ካዳመጣችሁ ጥሩ ነው። ወረቀቱ ይሄ ቁጥሩ ከአዲስ አበባ እስከሚመጣ ከዚህ ከጀዋዛት እስከሚወጣ ድረስ ደግሞ እናንተ ከፊል ፈልጉ። ይሄንን ማድረግ እንዳትረሱ። ከፊል ምን አይነት ነው? አብራችሁ ከምትሰሩበት ሰው ጋር ቢሆን የተመረጠ ነው። ግን አሁን ምንድ ነው ችግሩ? ጣለብ ሆና አይደለም ወይ? በስራቸው ሆና አይደለም ወይ? ደሞዝ ይቀንሱብናል ብላችሁ ብትሉ ደሞዝ በስምምነት አድርጉ። ውጭም ወጥታችሁ የምትሰሩት ካሁን በኋላ እንደ ዱሮ ደመወዝ እንዳይበስላችሁ። አሁን ሱዑድ አረቢያ ወደፊት ሶስት ሺ አራት ሺ ሁለት ሺ አምስት መቶ ይከፈለናል ማለት ዘበት ነው። ለምን መንግስት ይሄንን እያደረገ ያለው ህዝቡን ለማገልገል ነው እንጂ እኛን ለማገልገል አይደለም። ስለዚህ ሁለት ሺ ብር የምትቀበይ ከሆንሽ በሺ አምስት መቶ ህጋዊ ከሆንሽ ካይር በረካ አመት ሰርተሽ ደግሞ ወይም ስድስት ወር ቆይተሽ ቤተሰቦችሽን ይረሽታ ታያለሽ ማለት ነው። ገብቷችኋል። ስለዚህ በመጀመሪያ በደንብ አድርጋችሁ አስቡበት። አይ በውጭ ነው የምናሰራው ብላችሁ ካላችሁ የውጭ ከፊል ምን አይነት ከፊል እንደሚያጋጥማችሁ አታውቁ። ምላሳቸውና ደላሎች ናቸው ጥሩ ነገር የሚናገሩት። በይድሳት ጊዜ ከመንግስት ከምትከፍሊ ውጭ ለእሱ አምስት ሺ ልክ ከፊል ትቻያለሽ። አራት ሺ ልክ ከፊል ትቻያለሽ አስር ሺ ልክ ከፊት ቻ ያለች በጣም አስቸጋሪና ከባድ ስለሆነ ከማያውቁት ሰይጣን የሚያውቁት ጅን ይሻላል። ከሰዎቻችሁ ጋር ሆናችሁ ብትሰሩ የተሻለ ነው ብዬ ላለሁኝ። እንግዲህ ይሄንን ቪዲዮ አዳምጣችሁ የምትጠቀሙ አላህ ያድርጋችሁ። በተረፈ አዲስ ነገር ካለ ኮሜንታችሁን እያነበብኩኝ፣ ይሄን ሁሉ የወሰድኩት ከኮሜንት ነው። በአንድ ላይ የመለስኩ መስሎኛል። እንሻአላህ ሰላም አሌይኩም። ሌላው ሁልጊዜ የራሴን ጉዳይ ይረሳለሁኝ። የተለያዩ ዘይቶች አሉኝ። የማዳት የክንታሮት የምግብ ዘይቶች ኑግ፣ ሰሊጥ፣ ተልባ ብዙ ብዙ ብዙ ከኢትዮጵያ የሚመጡ የነጭ ጣን ዘይቶች አሉኝ። የከርቤ ዘይቶች አሉኝ። የእግር የተሰነጣጠቀባችሁ እግራችሁን ማሳመር ለምትፈልጉ በጣም ቆንጆ ቆንጆ ዘይት ከኢትዮጵያ አምጥቻለሁ። ኑግ አለኝ፣ ሰሊጥ አለኝ፣ ተልባ አለኝ። ስለዚህ ልብሶች፣ የተለያዩ ልብሶች፣ ሽቶዎች አሉ። እጣን፣ ሰባት አይነት እጣኖች አሉ። ለቤተሰብ መላክ የምትፈልጉ ይህንን ቪዲዮ እያያችሁ ሸር እያደረጋችሁ ፍቅሬን እያነሳችሁ ለቤተሰቦቻችሁ መላክ የምትፈልጉ የኪሎ ብቻ ነው እንጂ ምትከፍሉት መላክ ትችላላችሁ ማለት ነው። እኔንም ማበረታቱኝ እኔ ለእናንተ የምጥረውን ያክል እናንተ ለኔ ደግሞ ጥረት አድርጉ፣ አይደክማችሁም። ይህንም ቪዲዮ ሸር በማድረግ ቪዲዮዬን ላይክ ማድረግ ሰብስክራይብ በማድረግ ተባበሩኝ፣ አመሰግናለሁኝ። ተነሽተሽሰሪ አህያነሽ እንዴ ብላ እንዳትጠይቀኝ ወተሽ ሰሪ ብላ ስትጀምረው እንደገባት ባውቅም ውስጤን ዘገና ነው።